ኢትዮጵያ ብትጠቀመው ኤርትራ የሚከፋት አይመስለኝም። ለምን? ሌላ የሚጠቀመው ሀገር ስለሌለ። ለዚህ ከዚያ ከዋያ ዲፕሎማቲካሊ በሆነ መንገድ መሄድ ከተቻለ እሱን ምርጫችንም። መንግስት በጣም የዓለም አቀፍ ድጋፍ በሚያገኝበት መንገድ የባህር በር ጥያቄውን አጠናክሮ እንዲቀጥል የኔ ምኞት ነው፣ የፓርቲ ምኞት ነው።